ፍቅር አይለየን፣ መውደድ አይለየን። ኦላላ እናንተ የጠበቁት ቀን እያንዳንድሽ ማለት ነው። ብሩኬ ቀለበት በስነ ስርዓት ታስሮላት ነው፣ አብሮ እንዲኖሩ የምንፈልገው ስንል ሲያምርሽ፣ ይቀራል መቼም ቢሆን ቀለበት አያደርግላትም ስትሉ የነብራችሁ ሰርቲቱ መንስ ወይንንቱ ተአሉ ሹፉ የትናችን ይወደጅ ተንበርክኮ ታገብኛለሽ የኔ የፍቅር እያላት ነው። ኦ ማይ ጋድ ኦ ማይ ጋድ! መቼም ቅንብር አይሆንም። ጌታ ሆይ ፍራንክ ነው ብለ ኩምዝዝዝዝ እንዳታደርገኝ አደራ ጸሎቴ ነው እና ወይኔ ኔ ማሮች ብሩክ፣ የእውነት ፍራንክ ነው? መቼም አትለኝም እንደዚህ ሮማንቲክ እያሳለፋችሁ ፍራንክ ነው ካልክ በጣም ለማዝ ነው በጣም ማለት ነውና። ኦ ላላ ዛሬ በጣም ደስ የሚል ቀን ነው። ጋይስ በጣም ብዙ ጊዜ የጠበቅ ነው ሁለት ዓመት ሙሉ ጉሮሯችን ድርቅ እስከሚል እያወራ ነው። ለዚህ ነው በቃ እንደዚህ በክብር ተንበርክኮ ታገቢኛለሽ ብሎ ቀለበት እንዲያስርላት ነው ምንፈልገውና ዛሬ። ኦ ማይ ጋድ ኦ ማይ ጋድ ነው ዛሬ ጋይስ። በጣም ነው ደስ ያለኝና ብዙ ሰዎች ሲያምርሽ ይቀራል። የምር እንደዛ አይነት ወሬ ሳወራ በቃ ሲያምርሽ ይቀራል፣ መቼም ቢሆን ብሩክ ሀይሚን አያገባትም፣ መቼም ቢሆን አይጠይቃትም፣ መቼም ቢሆን ፍቅረኛው እንድትሆን አይፈልግም ስትሉ ነበር። በመጨረሻም ሆነ ቀለበት አሰረላት። ታገቢኛለሽ ወይ? ታገቢኛለሽ ወይ? ኦ ማይ ጋድ የምር በጣም ነው ደስ ያለኝ። የምር የምር ነው ምላችሁና፣ ወላላ ደስ ብሎኛል። እንዴናችሁ? የኔ ወደች፣ የኔ ማሮች፣ የኔ ፍቅሮች፣ ደህና ናችሁ? አለው እግዚአብሔር ይመስገን፣ ክብሩ ይስፋ። ደስ በሚል ቪዲዮ ነው የመጣሁት ደስ ብሎኛል። ብሩኬ እንደዚህ እንድታደርግ ነው ነው የምፈልገው እንጂ እንደ ደባል ያለ ምንም ነገር እንዴት ኖሮ አልፈልግም። ሲቀጥል ደግሞ የማይመስል ነገር እየሰራችሁም እኛን እንትን ግራ እንድታጋቡን አንፈልግም። እና በጣም ነው ደስ ያለኝ። እዛ በፊት ግን ሰብስክራይብ ብታደርጉ ልኝ በጣም ደስ ይለኛል። እናላችሁ ዛሬ ብሩኬ ለሀይሚ ቀለበት አሰረላት። አሉ አሉ ሳይሆን በአይኔ በብረቱ አየሁ። ምን አትሉም? ፎቶ አየው እና ፍራንክ እንደማይሆን ተስፋ አደርጋለሁ። መቼም ይሄ ሁሉ ሮማንቲክ ሆኖ እንደዚህ ልብ ቅርፅ፣ እንፋፊት ቀይ በቀይ ሆነው ሮማንቲክ ምሽት እያሳለፉ መቼም የውሸት ነው አይባልም። ፍራንክ ነው እንዳትሉ፣ ማስታወቂያ ነው እንዳትሉ። ማስታወቂያ ነው ብላችሁን እንዳታርፉ ብቻ። እንደው ይህን ነገር ከጆሮዬ እንዲገባ አልፈልግም። ከዛ ውጭ የእውነት ከሆነ በጣም ብዙ ጊዜ ሁላችንም የጠበቅ ነው በጉጉት የምንጠብቀው፣ ወደፊትም እንዲሆን የምንፈልገው ነገር ነው የሆነው። ምክንያቱም ብዙ ጊዜ መቼ ነው ፍቅር ጥያቄ የሚያቀርብላት መቼ ነው ቀለበት? በቃ የሆነ ፎቶ ፖስት ባረጉ ቁጥር ቀለበት ሊያስርላት ነው። በቃ እንደዚህ እያለን ሁለት አመት ሙሉ። እኔ አሁን እነ ሀይሚን ዩትዩብ ላይ ሳቃቸው በነሱ መስራት ከጀመርኩ ሁለት አመት ሁለት አመት ጨረስኩ ማለት ነው ሁለት አመት ሙሉ ስሰራ ግን በቃ መቼ ነው ይሄ ቃል ካንደበቱ የሚወጣ? መቼ ነው ፍቅራቸውን ይፋ የሚያደርጉት? ምክንያቱም ብዙ ቃለ መጠይቅ ላይ ሲቀርቡ በቃ እንዋደዳለን፣ ተወደኛለች፣ ወዳታለሁ፣ አስብላታለሁ፣ ታስብልኛለች እንጂ አፈቅርሃለሁ፣ አፈቅርሻለሁ ተባብለው አያውቁም። የምር ፍቅረኛሞች እንደሆኑ እንደሆኑም ይፋ አድርገው አያውቁም ነበር እስከዛሬ በቃ እንደ ካፕል ሆኖ ነበር ቪዲዮ የሚሰሩ እና አሁን ላይ ግን ብሩክ ደግሞ ቤት ውስጥ ሲገባ በጣም የብዙ ሰው ጥያቄ ጨመረ። ለምን ካላችሁ ምንድናችሁ? ሰው አንድ ቤት እያደረ ምንም አናደርግም አይባል የሚለው ጥያቄ በጣም ጫና እየፈጠረባቸው መጣ እና ሁለቱ አንድ ላይ መኖር ያሰቡ ይመስለኛል። ከዚህ በኋላ ብሩክ ብሏል እንግዲህ ከወጠው ወጠው ካልወጠው እዚህ ቤት ኖሮ አለው ብሏል። መኖሩን እንዲኖር ሁሉም ሰው ይፈልጋል እኮ አብረው እንዲኖሩ እንፈልጋለን። ግን እኔ ቅሬታ ያነሳሁት ምንድን ነው በቃ ያለምንም ነገር ዝም ብሎ ቁጭ አይሆንም። በቃ እንደዚህ ቀለበት አስሮላት በስነስርዓት ተጋብተው ምናምን ነው ምንፈልገው እንዲኖሩ እንጂ ዝም ብሎ ቀጥታ አብሮ መኖር አይደለም። አሁን ቀለበት ካሰረላት በኋላ ቢኖሩ ይሻላል። ሰርግ ምናምን እሺ ያ ሊቆይ ይችላል። ግን ዝም ብሎ ቀጥታ ፍቅራቸውንም ይፋ ሳያደርጉ እነሱም አብረን ምናድር ግናን እነካካም እያሉን እኛ ራሱ አናምንም፣ ግራ እንጋባለን። ገባቸው እና እንደዚህ ማድረጉ በጣም ደስ ይላል። ቤት ውስጥም ሳይወጣ ለእሷም ቀለበት አስሮላት እንግዲህ አብሮ ሊቀጥሉ ነው እንጂ የሚወጣ ቢሆን ኖሮ ይህን ነገር አያደርገውም ነበር፣ ብሩኬ ማለት ነው። ለመውጣት ቢያስብ ቀለበት እንግዲህ እዛው ሊቀጥሉ ነው ማለት ነው። አብሮ ቢቀጥሉ አሪፍ ነው። አንደኛ ነገር ወጭ ቀንስላቸዋል። ሁለት ቦታ የቤት ክራይ ከሚከፍሉ አንድ ላይ ሆኖ ሼር እያደረጉ ይኖራሉ። ሁለተኛ ነገር ምግብ ውጭ ከሚበሉት ሁለት ሲሆኑ ከቤት ይበላሉ። ገባችሁ? ቤት ውስጥ መስራትና ውጭ መብላት በጣም ልዩነት አለውና የሚሰሩትን ገንዘብ አቻችለው አንድ ላይ ይኖራሉ። ሶስተኛ ነገር ክፍተት በመሀላቸው አይፈጠርም፣ ሰው በመሀላቸው አይገባም። ምክንያቱም እሷም አብረውን የምትውል እሱም አብረውን የሚውል የሚያደርገውን እያንዳንዱን ነገር ታያለች፣ እያንዳንዱን የምታደርገውን ነገር ያያል። ሰ የሚያጣላቸው ነገር ትንሽ ይቀንሳል ብዬ አስባለሁ። በእርግጥ ሩታና ብርሽ ራሱ አብረው ሲሆኑ የሚያጣላቸው ነገር አልቀነሰም፣ እንደውም ጨመረ። ግን ደግሞ እነሱ ተቻችለው የሚኖሩ ከሆነ አይጨምርም። በመሀላቸው ሰው ካላስገቡ በዚሁ ከቀጠሉ ይጣላሉ ብዬ አላስብም። አሁን ስለ ጸብ እዚህ ጋር ማውራት አልፈልግም። እንደው ቢሆን እንኳን ግን ደግሞ በቃ ወይኔ ወይኔ፣ ስንት አመት እየደረቅንበት ነገር ነው እየምር እንደው ፈጣሪ የእውነት አድርገው ብቻ ፍራንክ ነው ብለው እንዳያኮመዝዙኝ፣ ውሽመጤን ብጥስ እንዳያደርጉት ጌታ ሆያንታ ብዳኝ ና ደስ ብሎኛል። ይህ ቀን ነበር ሁላችን የምንጠብቀው፣ መቼ ነው እንደዚህ ሚላት። ምክንያቱም ብዙ ሴቶች እንደፈለጉ እየመጡ ቡራ ፍቅረኛ ሻ አይደለም ብሩኬ የኔ ነው እያሉ የሚደነፏሉ። በቃ ብዙ ክፍተት እየተፈጠረ ያለው ፍቅራቸውን ይፋ ባለ ማድረጋቸው ነው። ሲቀጥል ደግሞ ሀይሚ የእውነት ፍቅረኛ ነሽ እንዲላት ትፈልጋለች። ሴቶች ሲመጡ እንድትከራከር፣ የኔ ነው ብላ ለመከራከር፣ እሱ ያንቺ ነኝ እንዲላት ትፈልጋለች። ይሄ ነገር ከአንደበቱ እንዲወጣ ነው የምትፈልገው። ገባችሁ? አፏን ሞልታ ለመከ ስትከራከር ራሱ ብሩኬ ቀለበት እንዲያደርግላት ትፈልጋለች። ለምን ሴቶቹ በመጡ ቁጥር እሷን ብዙ ነገር እያሏት ስለሆነ ለዚህ ደግሞ ምላሽ አፏን ሞልታ እንድትናገራቸው የሚያደርጋት እሱ ፍቅረኛ ናት ሲል ነው እንጂ ከዛ በፊት ግን ሴቶች ይመጣሉ። ፍቅረኛ ሽኮ አደለም ነው፣ ምንም የላችሁም በቃ ምናምን እንደዛ አይነት ነገር ይናገሯታል፣ ይንቋታል፣ ይሰድቧታል። ሶ ይሄ ነገር የመጣው ፍቅራቸውን ይፋ ባለማድረጋቸው ነው እና ይሄ ነገር እንደዚህ ማድረጋቸው እንግዲህ እንወዳለን እናፈቅራለን የምትሉ ሴቶች ተስፋ ቆረጡ ዛሬ መቼም ክሎሮክስ ራሱ የጠጣ ይኖራል አፈር በበለው ከወንድም ከሴትም ምንቴ ምን ሆኖ ይሆን እናንተ ምንቴ በህይወት አለ እሱን አጣሩልኝ የብሩኬ አፍቃሪዎችስ እናንተ ሰላሳ ሁለቱ ሰዎች ግሩፕ ከፍታችሁ ምናምን እንትን ያላችሁ ደህና ናችሁ አላችሁ በሰላም በሰላም አላችሁ አላችሁ በህይወት አለን በሉኝ አለን አለን ሀይሚ ያትሆነውም ሀይሚ ያትረበውም ሀይሚ ሸሊናት ሀይሚ ምናምን ሀይሚ። አሁንስ አሁንስ ማንን ልደግፉ ነው? ደሞ አንድ ቤት እየኖሩ መቼም ልትከፋፍሏቸው ና። አይ ምስኪን፣ አይ ምስኪን። እኔንኔንኔን ወዶቻ ይዟችሁ ቻላ አድርጉ። ዛሬማ ጨጓራችሁ ንድድ ነው ያለው እኔ በጣም ነው ደስ ያለኝ በቃ ሀይሚን እንደዚህ በክብር በቃ ቦታ ሰጥቷት በቃ ተንበርክቆ ታገብኛለች ሲላት በቃ የሴት ልጅ ትክክለኛው በቃ ክብር ክብር ይበልጣል ከምንም በላይ በቃ ማንም ሰው ካላከበራችሁ ሌላ ሰው ያከብራችሁም እና እንደዚህ ስላከበራት በጣም ነው ደስ ያለኝ አክብሮ ታገብኛለሽ የኔ ፍቅር ኦላላ በጣም ደስ የሚል ጥያቄ ነው እና እንደዚህ አይነት ጥያቄ ስላቀረበላት በጣም ደስ ብሎኛል። የተናደዳችሁ ካላችሁ ደግሞ ይቅርታ አትናደዱ። ብሩኬ ከዚህ በኋላ የሀይሚ ነው፣ ተስፋ ቁረጡ። እሺ፣ ተስፋ ቁረጡ። ለቅሶ ምናምን መቀመጥ ካለባችሁ ተቀመጡ። ከዚህ በኋላ ቡራ የሀይሚ፣ ሀይሚ የቡራ። አለቀ ደቀቀ። ባይ ባይ። አሰላም።